እሺ አክሽን። ሁሉም ያሲን በሚቀርጽ በፓርት ያው ሁሉም ያሲን በሚቀርጽ በፓርት ላይ አይጥ መቶ ነበር ማለት ነው። ሹት እያደረግን እያለ በተደጋጋሚ ሁሉ እሱን ባለፈው ኢንተርቪው ላይ አንስተው ነበር እና በተደጋጋሚ በቃ በጣም አዛ አድርጎ ነበር። እሱ ማይረሳ ነው ማይረሳ አጋጣሚ ነውና፣ አስቂኝ ነበር። ግን ባይዘው ከባድ ነገር ነበር። ምክንያቱም እንደምታዩት ቪዲዮ ላይ መጀመሪያ ስንጨምርበት ኮካውን ያፈላው ነበር። ላን ወዲያው ነውና አፏላ ይመስለኛል፣ አላውቅም። ግን ይሄ መብራቶች ይበራሉ ከውስጥ

ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ካሊድ ታረክ ነኝ የሰብት ድራማ ራሲ ዳይሬክተር እና እንደዚሁም ቪዲዮ ኤዲተር። ዛሬ ሰብት ድራማ ወይም ፊልም ላይ ካሜራ ጀርባ የነበሩ አንዳንድ አንድ አስቂኝ ትዕይንቶችን እዚህ ቪዲዮ ኤዲት ከማድረግበት ፕሌስ ላይ ሆኜ አብረን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይመቻችሁ። እሺ፣ እንግዲህ ያው አስቂኝ ከመላች ፓርቶች እንጀምርና ጥቂት እነሱን አይተን ከዛ አንድ እንደ ዳይሬክተር ደግሞ ትጠቀምኳቸው ሲምቦሎች ፊልም ሜከር ለምትሉዞች ይጠቅማቸው ብዬ አስባለሁ አሳያችኋለሁ። አንድ ድረስ የሚሆኑ ሲምቦሎች አሉ። ከዛ አንዲት ኤዲቲንግ ያው ኤዲቲንግ ያሩክ የነበርኩት ራሴ ነበር። ተጠቀምኳቸውን የኤዲቲንግ ሲስተሞችም እግረ መንገዴን ጥቂት ጠቆ ማድረጋችሁና ከዛ ከባድ ላቸው ሽቶች እና እግረ መንገዴ እዚህ ጋር አሳያችኋለሁ ከአስቂኝ ከመላችሁ ልጀምርላችሁና የመጀመሪያውና ዋናው ቀዳሚ የሚለው የሁስኒያሲም በሚቀርጽበት ፓርት የሁስኒያሲም በሚቀርጽበት ፓርት ላይ አይጥመቱ ነበር ማለት ሹት ያደረግን ይላል በስራጋን ሁስኒያም ባለፈው ኢንተርቪው ላይ አንስተው ነበርና በተደጋጋሚ በቃ በጣም አዛ አድርጎ ነበር። እሱ ማይረሳ ነው። ማይረሳ አጋጣሚ ነውና ይሄ ማለት ክፍል 6 ወይም የተደረገ ያለ ነው። የስልክ ሹት ስለሆነ በእንደዚያ ቴክኒክ ነው ያደረገ በስልክ የሚያልፍ ከረምላ ጋር የሚያወሩበት ፓርት ነው እራሱ መሰለኝበት ታይም ከእሷ ጋር የሚያወሩበት ሹት የተደረገ እንትን ማለት ነው ሲል ነው እዛ ላይ በቃ እንደምትወጡት አይጣች በጣም እዛ አድርገውን ነበር ይከምማረሳችና ስ ከነበሩ አጋጣች አንዱ ነው። ከዛ ወደኋላ ደግሞ ስንሄድ በመጀመሪያው ክፍል ከዚህ ኤፒሶድ ዋን ሲቀረጽ ኤፒሶድ ዋን ሲቀርጽ ላይ የስልክ ሲኛ ላይ አለ። ኦፍሲኛ ማነች ሄራን ደውላ ሄራን ደውላ ከነ ረምላጋ ምናምን ኮሚኒኬት እንድታረግ እንትናን ታዛሳለች። ነዋልም ማለት ነው። እና ነዋል ውጪ ላይ ወጣ ከረምላጋ የሚያወሩበት ዙሲም በጣም ከባድ ነበር። ቅዳሜ ቀን ነበር ያደረግነው። ትምህርት ያልነበራቸው ህጻናቶች ነበር ግቢ በጣም ብዙ ኗሪ ያለና ነበር ግቢ በጣም ብዙ ህጻናቶች አሉ እና በቃ ሳውንድ ላይ በጣም ከባድ በቃ አማራጭ ሹት ማድረግ ነበር። በቃ ሹት አድርገን ወጣን ከዛው ላይ። አው ሪኮመንድ ያደርጋችሁ ሰዎች አላችሁ፣ ሳውንድ የመጀመሪያው አካባቢ ሳውንድ ትንሽ ይረብሻላችሁ ነበር። በዚህ አጋጣሚ በጣም አዛ ነበር፣ በተለይ አንድ ጩጬ ልጅ ነበረች እና እሷ በቃ ረፊም ብንላት አልሰማም ብላ ነበር። እና ከማራሳችን አስቂኝ ከነበሩ ጊዜያቶች ውስጥ ይህም አንደኛው ነው ማለት ነው። ተመለከት ሌላ ነውና ደግሞ በዋናነት መነሳት ያለበት ጉዳይ ይሄኛው ሲም የፓርቲው ሲ ሲቀረጽ እንዴት አይነት መሰላችሁ ስለ ተጠቅም ነው አሁን ይሄ መድኃኒቱም ጨመር በታላደ ዳኒ ኮካ ውስጥ እሱ ሲ ሲሰራ ያው እንትና ሰላም ብላችሁ ከከተ ሰናብታችሁ ከሄደች በኋላ ነበር ይሄ ሹት የተሰራው እና እሱ ሲ ሲቀረጽ ኮካ ውስጥ ኮካ ውስጥ መድኃኒቱም ሲጨመር ይጨመረበት መጀመሪያ ነዋል ነው እራሱ የጠጣችሁ የነበረው ኮካ ውስጥ ነው። ከዚህ በኋላ ምን እንዳደረግ ነው ነዋል ከመጸዳጃ ቤት ስትመለስ የምጠጣው የረምላን ነው ማለት ነው። ለምን ያን ነው ስለጨመረ፣ ቦታ ቀያየው ነው የረምላን የውስኒያ ቦታ ልውሰድ ነው የውስኒ ማን ነው የረምላን የነዋል ቦታ ልውሰድ ነው የነዋልን ደግሞ ወደ ረምላ ቦታ መጣ ነው ማለት ነው። ከዛም ምንድነው የተፈጠረው? ውስኒ ማነች ነዋል መጣች ቁጫለች በቃ የረምላ የነበረው ነው መጠጣት የነበረባት ስለተቀየረ፣ የረምላን እየጠጣችሁ ቆየች እና መሀል ላይ ማመጣች፣ ረምላ መጣች፣ ረምላ መጣ ምን ያደረገች? በቀጥታ እኛ መድን ትጨመርንበትን ከሷ ጋር እሷ ቦታ ዩኒቨርስቲ ያስቀምጥ ነው እና ረስታው እሱን አንስታ ነገር ነበር። በጣም አስቂኝ ነበር፣ ግን ባይዘዊ ከባድ ነገር ነበር። ምክንያቱም እንደምትት ቪዲዮ ላይ መጀመሪያ ስንጨምርበት ኮካውን ያፈላው ነበር ላና ወዲያው ነው ምናላፍ ዋላ ይመስለኛል፣ አላቅም። ግን አንድ መስሊ ካደረገች በኋላ የተጨመረበት እንዲጠጣታለች ከማደረጉ በፊት ማለት ነው። የውሃ ጉዳይ ስለሆነ እሱም አስቂኝ ከሚባሉት ሲኖች ውስጥ ነው። አብዛኛውን አስቂኝ የነበረው ሲኝ ደግሞ ይሄኛው ኤፒሶድ የመጀመሪያው ክፍል ይመስለኛል። ወይ የመጀመሪያው ክፍል፣ ሁለተኛው ክፍል ላይ እነ ረምላ በራይድ ያው እነ ሄራን ቤት ሄዱበት ሲላይ እና ሄራን ግቢ ሲገቡ ሄራን ዲያሎግ የምታወራበት ፓርቲ ላይ እንደምታያት ቲጂ ወይም ደግሞ መጀመሪያ ቀድም የነበረችው ከእሱ ማያ ፊት ካስ ያደረግናት የረምላን ገጸ የነበረችው ልጅ ማለት ነው በጣም እየሳቀች እንግዲህ በማሂ ንትን አክቲንግ በጣም ትሽ ነበር አክቲንግን በዚሁ አጋጣሚ ግን በጣም ወዶ አክቲንግ ነው ጎበዝ ነች። በጣም በቃ የምፈልገውን ነገር ነው ያገኙት እንደ ዳይሬክተር እና የሄራንን ገጸ ባህሪ አምጥቷለች። እና በዚሁ አጋጣሚ ግን ምነግራችሁ ነገር ሂጃቧ ምናምን ክፍት ነበር ለምን ያንን እንደተጠቀምኩ መጀመሪያ ይሄ ድራማ ከመውጣቱ በፊት የሰራት ቪዲዮ አለ። ካርድ ላይ አስቀምጣችኋለሁ፣ ከላይ እሱን ነክታችሁ ማየት ትችላላችሁ። ፀጉሯ ለምን ክፍት እንደሆነ ማለት የምፈልገውን ገጸ ባህሪው አምጥቷለች። እነህ የማይረሳ አጋጣሚ ነው። በጣም በተደጋጋሚ ሹት የተደረገው ማለት ነው። በቲጂ የተነሳ እየሳቀች እሺ፣ ሌላኛው ከባድ መላቸውን ሽቶች ደግሞ ላሳያችሁ። ስንሰራቸው የነበሩት ከባድ ሽቶች ውስጥ የሆስፒታሉ ሲን በጣም ከባድ ነበር። ሆስፒታል ውስጥ እንደ አጋጣሚ ዘይት ላይ ካስት ተደረግኩት። እንደት መሰላችሁ? የክርስትና ወንድሞች እና አህቶች የሚያከብሩት በዓል ነበር እና የዛ ቀን በነጋታን በዋዜ ነው። በቃ በዓሉ በተከበረ በነጋታን ውስጥ የተደረገው እና ካስት ተደረገች ውስጥ ነበረች። ከዛ ቦታ ላይ የምትገኝበት ሰዓት አለ። ያው እስኬጁል ነው። አምስራሉ ሙቪ ነው። ሙቪ ሲሰሩ እስኬጁል አለውና እስኬጁል በፊት ምን ተፈጠረ? እዛ ሆስፒታል ላይ አለመግባባት ተፈጠረ ማለት ሹት የሚደረግበት ፕሌስ በጣም ታቶ ማለት ነው። ታጣና በቃ የካንሰር ታማሚዎች ክፍል ነበርና እሱ እንድንጠቀም ተፈቀደልን። በጣም ከባድ ነው፣ ይረብሻል ምናምን ምናምን ነገር ስራው ደግሞ ረዥም ሰዓት ይዞት እንደምትወስዱት እንደምታውቁትና ልጅቷ አስክምጣ አልጠበኩም። በቃ ያለኝ አማራጭ ራሴ መግባት ስለነበር ያው እንዳጋጣሚ እኔም እዚህ ፓርቲ ላይ በአጋጣሚ በቃ እዚሁ የተፈጠረ ነገር ነው። ራሴ ገብቼዋለሁ ማለት ነው ይሄ ለራሴ ከሚያደርገኝ እንትን ሲል ነው እና ከባድ ነበር። የሆስፒታሉ ሲን ሲሰራ በጣም ከባዱ ሲን ይሄኛው ነው አንደኛው። ሌላኛው የምሽቱ ሲን ሲሰራ የነበረውን ክሩ እንደምታዩት እንደዚህ ነበር፣ ብዙ ክሩ ነበር፣ ላይት ማኖች ነበሩ ምናምን። ይሄም ከባድ ሲን ነበር። የምሽቱ ሲን በጣም ትንሽ ከብድ ነበር ማታ መሆኑ እንደው። እና ቀለል አድርገን እንጂ መጀመሪያ አስበን የነበር ነበር ነው አስፓልት ላይ እንዲሰራ ነበርና ብሱም ሪኮመንድ አድርጎ የነበረ የትልቁ መኪና ሹፌሮች ምናም ለምን አስፓልት ላይ በሚል ነበር እንትን የተባባል ነው እና ሎኬሽኑ ሎኬሽን ማናጀሩ ሲሰራ ግን አስፓልት በሚል ነበር። ግን ሰዓቱን በጣም እንትን ነው ምናምንና ከዚሁ መንደር ውስጥ ይሄዳል፣ ከሀሳቡ ጋር ስለሚሄድ እዚ ሹ ተደረገ ማለት ነው። እና ከባድ ሲ ነበር። ግን እሱ ፓርት መስራቱ እንግዲህ ከከባድ ሲኖች ውስጥ እነዚህን በዋነኝነት መጥቀስ እችላለሁ ማለት ነው። ሌላኛው የተጠቀምናቸው ሜትዶች ውስጥ መንገዶች ውስጥ እንደ ዳይሬክተር አንዳንዱን ላሳያችሁ። ለምሳሌ የቤት ውስጥ ሲማየት ትችላላችሁ። ወደ ሶስት አራት ቦታ ቤት ውስጥ ቲቪ ተከፍቶ ይታያል ድራማ ላይና እሱ እንግዲህ ሾት የተደረጉ በዚህ መልኩ ነው ስታው ባዶ ስክሪን ውስጥ ያደረግነው እና ቬፊክስ ሙድ ለመጠቀም ሞክረናል። ሌዲ ሰላ ራሲ ዲስ ስለማድረገው እንደዛ ነው። ሲስተም ሊሰራው እንጂ እንደዚህ እስክሪኑ ብላክ ነበር። ሹት ስናደርገው ምናም የሱ የዚያ ቤቱም ይፋባት ይው ሲን ላይ ነዋል ቤት ውስጥ ሆናም የነሱ ላይ ተመሳሳይ ነገር ነው የተጠቀምኩት ማለት ነው። ሌላኛው እና ከባዱ ሲን ደግሞ ይሄ የካፌው ሲን በሚቀረጽበት ሰዓት መብራት በጣም መብራት አዛ አድርጎን ነበር። ያው ስራ ቦታ ላይ ወዳጁ ሲቀርጽ ነው በጣም ከባድ ነው። ስራ ቦታ ስለብሩት እያደረግን የነበረው ነው፣ ካፌ ነው ምናምን ደንበኛ በጣም አለው። በቃ መብራት አዛን ያደረገን ስራውን ለመስራት አዛን ነበር። ከዚያ የመጨረሻው ውሳኔ ላይ ሲንደርስ ምን ያደረግነው በረንዳው ላይ ወተን ለመቅረጽ ነበር። በቃ ምን ተሻሰባችሁ፣ በረንዳው ደግሞ በጣም ጭጭ ነችና ልክ ሹት ስንጀምር ያው ሚዲየም ነው ሹት ሊስቱ ሲኒማቶግራፈሩ ሲያወጣው ሚዲየም ሹት ናቸው እና ለመቁረጥ አልተመቸንም። ማለት ሚዲየም ሹት ስለሆነ ከጉልበት ወለም እዛ እንደዛ ሹት እናደርግ ደግሞ ቡሙ ይገባ ነበር። ቡም ስቲኩ ይገባ ነበርና ከባድ ነበር። ያው መብራት ወዲያ ደሞ ተስተካክሎ መጣ። ከዛ እንደምንም ደግሞ ያው ውስጥ ጨረስ ነው ማለት እንጂ በረንዳ ወደ በረንዳ ሀሳቡን ቀይር ነው ነበር ናይም ከባድ ከሚባሉት ውስጥ ነበር። የካፍሽ ነው መብራት ነው ያስተጓጉለ ግን ያው በከባድ ነው ቁጥር ሌላኛውና ያልተካተቱ ምላቸው ሲኖች እንግዲህ አንደኛው ይሄኛው ሲን ነው። ሲን ያው ውጭ ያ ብርሽት ድርግም በጀመረ ከዛው ላይ ድጋሚ ነው። በሌላኛው ቀን ደግሞ ውስጥ ይሻላል በሚል ውስጥ ሹት አድርገናል ሙቪ ላይ የለም ይሄን ነው ሲል ደግሞ ቤት ተቀያይሮ ነው ማለት መጀመሪያ ድራማ ሲጀምር ሹት ገና ማድረግ ስንጀምር እዚህ ቤት ላይ ያው የተቀረጸችው እንትና ነበረች ማይ ነበረች የሄራን ገጸ ባህሪ ማለት ነው ከዛው አሁን የሄራን ወደ ኋላ ይመጣ ስለነበር ቶሎ ቤቱን ሙቫድ ነገር ወደ ቤት ማለት ነው ዘውስኛ እዚህ አመጣናት ይሄም አልተካተተ ሲን ነው ሌላ የተጠቀምኳቸው ሜትዶች ውስጥ ደግሞ ከዚህ ከፊክሱ ባሻገር የመኪናውን ሹት ስንሰራው ዳኒ ድራይቭ አድርጎ ያውቅ ምናምን እና እስከ ዲዞናት ትንሽ አስለማምድ ነው። የዚያ ዕለት ድራይቭ እያደረገ ነበር። ያው ያን ያህል በደምብ ድራይቭ ስለማያደርግ፣ አንዳንድ ኳርቶችን ግን ሹፌራችን የነበሩና አሁን አሁን ማዳነ እሱ ነበር። ያው ድራይቭ እያደረገ ነበርና በካሜራ ሙቭመንቶች ለመደበቅ ሞክሬያለሁ። ካልተካተቱት ሲኖች ውስጥ አንደኛውም ይሄኛው ነው። ይሄ ሲን የለም። መኪና ውስጥ ሄዱ ዲያሎግ ነበር። ይሄ ሲን አላስገባ ነው ማለት ነው። ያልተካተት ሲኖ ባይዘው ይህን ሲል ለመስራት ነው። አራቅም ናን ፈሽቶ ብናል ፀሐይ የምንፈልጋት እቺ ሰንሲቲቭ ምንፈልጋት ነበረች፣ እና እሱ እስኪ መጣ ድረስ አራቅም በሰላላይ ምሹት አድርገናል። ዛሬ ስንሹት ማታ ገብቼ ሳይው አይሆንም። በነጋቱ አስመጣሉ ቀርጸልና አይሆንም ምናምን ከባድ ነው ይሄኛው። ራሱ ይሄንን እንትኑ ለማምጣት ከዛ መጨረሻ ነው የተሳካልን። ከዛ የራይዱ ሲን ባይ ዘ ዌይ ሁለተኛ ሹት ላይ መስለናል። የመጀመሪያ ሲን ምን ሀፐን አደረገ መሰላችሁ? ሹት እየተደረገ ያለ ማለት የጀመርነው አስፓልት ላይ ሹት እየተደረገ ነው መኪና ውስጥ ሳይገቡ በፊት ማለት ነው። ራይድ ሳይጠረፉት ሹት የጀመርነው እና እሱ ሹት ከጨረስን በኋላ ምን ሹት ቀረ፣ እንደ አዲስ ከመንደር ሲወጡ ራይድ እየደወሉ መኪና ውስጥ ይገባሉ ማለት ነው እና ይህን ሲን ሲንሰራ

ምስሎች ያው ይሄን ይመስላሉ። እዚች ጋር ከማርሰች እና በጣም አስቂ ከምብላችሁ ውስጥ መዲና ወይም ደግሞ የናዋለናቱን አምጥቶ ካራክተር አልተን እኔ ከጻፍኩላት ዲያሎግ ውጪ ሌላ ዲያሎግ ፈጥራ ነበር እንደምትሰሙት። እና ዲያሎግ እኔ ስላልጻፍኩትም ምናምን ስለማላውቅ የሆነ ከተማ ላይ ይሄ ንግግር ይነገራል እና ወይ ወደሆነ ሀገር ላይ ለዛ ነው ይሄን ይጠቀመችና ትንሽ እኛን አስቆን ነበር ከጻፈላትም ውጪ ማለት ነው። ሬዲ አክሽን። ምንድን ነው የተፈጠረው? ሲል አብሮ ይስጥልኝ። አዎ ምን የት የት የት ሆስፒታል የት ሆስፒታል? ምንድን ነው የተፈጠረው? ሲል አቡጋሽ ሲኒየር ሲኒየር ባይዘብ ግን ባለፈው ኢንተርቪው ላይም ሁስኒ አስተወረ ከሰማችኋት ብዙ ሰው እዛ ውስጥ ስቶር የነበረው ሰው የምር ነው አደገው የመሰላቸው ና እንደምትወት ጥበቃዎቹ፣ ምናምን ራሱ አምፕላንሱ ሳይረን እያሰማ ሲመጣ ምናምን ሰው ይቆማል እና በቃ በጣም በቃ ሰው ለሱ ያሉት ይላል ፊልም መሆኑን ስላላወቁ መጀመሪያ ላይ። እና ማንኛውም ይህን ይመስላል፣ የነበረን ቆይታ ይመስላል። አመሰግናለሁ። ይመቻችሁ። ባይ ባይ። እንግዲህ የነበረን ቆይታ ይህን ይመስላል። ማንኛውም ሀሳብ፣ አስተያየት በምንሰራቸው ስራዎች ላይ ያላችሁን ማንኛውም ጥቆማ ዲስክሪፕሽን ላይ ባለው የኢንስታግራም አድራሻ ላይ ማድረስ ትችላላችሁ። እንደዚሁም ከዘቡራ ፕሮዳክሽን ጋር መስራት የምትፈልጉ ደግሞ ዲስክሪፕሽን ላይ ባለው የቴሌግራም ቻናላችን በመሄድ ቦቶች አሉ። በነዛ ቦቶች ያላችሁን ሀሳብ ማጋራት ትችላላችሁ ማለት ነው። ከዛ ውጭ በቲክታክ እና በፌስቡክ ፔጃችን ፎሎ ማድረግ እንዳይረሳ። አብራችሁ ስለነበራችሁ አመሰግናለሁ። መቻችሁ ሰላም አሉ ዘቡራ ዘቡራ ፊልም ፕሮዳክሽን